ዝሙት እንደ ሌሎች ወንጀሎች አይደለም። ሌሎች ወንጀሎች በድንገት ሊፈጸሙ ይችላል። ዝሙት ግን ከፊቱ ብዙ ወንጀሎች አሉ፣ አጥሮች አሉ። ሰው ልጅ ኢማኑ ሲደክም፣ ሲመነምን ሲሳሳ፣ አኼራን ሲረሳ፣ የድንገት ሞትን ሲረሳ፣ የኻቲማ ጉዳይ ሳያሳስበው ሲቀር ነው አቅዶ ወጥኖ አውጥቶ አውርዶ በር ዘግቶ ቦታ መርቶ ዝሙት ላይ ሚወድቅ። ሌሎች ወንጀሎች በድንገት ሳያስቡት ሊፈጸሙ ይችላል። ዝሙት ከራስ አልፎ ከሌላ ሰው ጋር በእቅድ የሚሠራ ወንጀል ነው። የድርቅና ጥግ ነው። ዝሙቴ ላይ ሆኜ ለሞት ስላለሁ ብሎ ያለመስጋት ምልክት ነው። አላህ ተባረከ ወተዓላ ያየኛል ይሰማኛል የሚል ሰው እንደዚህ አይነት ቆሻሻ ተግባር ላይ አይሰማራም። ወላ የዝኑን የረህማን ባሮች ዝሙት አይሰሩም። ከአላህ ቁጣም ይድኑ ሙዕሚኖች። ከባለቤታቸው ውጪ ከሐላል የትዳር ጋራቸው ውጪ ሌላን አያስቡም